እንዴት ቤተሰብ፣ ሁሌም ይህንን ፍስፍስ ባየሁ ቁጥር እዚህ ምንን ባህርተኝነት ይሉ ባህርተኛ ያለው አራቦቹ ፍስፍስ ፍስፍስ አንጭ ነው የሚለኝ። በሰዓቱ አሁን እንደምን እየተረዳሁት ቋንቋ ማለት ነው። ፍስፍስ አንጭ ሲሆን ፈሳም እያሉኝ እየመሰለኝ ብዙ ቀን ተናድጄባችኋለሁ። መቼም አይረሳኝም። ማለት ባህርተኝነታችን ግን በጣም ይናፍቀኛል። ምን ይናፍቀኛል? መጨናናቁ፣ ቃሲያዙን ምኑ ነው እያልን መደነባበሩ በቃ ይሄ ቀን ሊያልፍ ነው። እውነት ቋንቋውን ለውጥ ግን በመጨነቁ ምናምን ወደኋላ መልሳችሁ ስታስቡት ይናፈቃንና፣ እናንተስ ምን አጋጥማችኋል? ያው ብዙ ያጋጠመ ነገር አለ። ብዙ ባወራችሁ የሚያስቅ ያን ነው። ራሱን ችሎ ረዘም ያለ ቪዲዮ ያስፈልገዋል። አንድ ቀን እየተጫወትኩኝ እናንተ ጋራ አወራችኋለሁኝ ወይም ላይቭ ላይ መምገባ ሰዓት ግን ይሄ ከዚያ ላይ እንደዚህ ቁጭ ይበልጥ እዚያ ላይ ነገር ነው። እስኪ እናንተ ኮሜንት ላይ አስቀምጡልኝ አንዲት ማለት ነው።